ደህና ነኝ። ደህና ነኝ። አሁን እንዴት ነሽ? ምን እያሉ ነው? አገር ልገቢ ነው? አይ አገር ልምገባበት እንዴት ነው ብለሽ ነው? አይ አገር ለምገባበት ጉዳይ ምንም ነገር ምቾታ አላረጉልኝ እኮ ሙቤ በቃ። አሁን ያዛት ልጅቷ፣ በደንብ ያዛት ልጅቷ። ለሀገር መብቃት አለባት። አየ ምን እያለች እያለ ያለችው? አዎ ይኸውልሽ ማማ፣ ቪዲዮ የቀረጽኩሽ ልጅ ነኝ። እሺ እኔ እናቴ በሰባ ያመሰግናል። ያመሰግናለኝ ማማዬ ሚዲያ ላይ ነው ያለሹ ህዝብ እየሰማሽ ነው። ኢትዮጵያውን በሙሉ እየሰሙሽ ነው። እዚህ ጋር ሚዲያ ላይ ነሽ። ሀሳብሽን ሁሉ ተናገሪ ቶሎ ቶሎ ብለሽ እና እና አሞኝ ነበረ ትንሽ ልቤን አሞኝ ነበረ። ከዚሴትም እንደምትመታሽ የነበረው ምግብም እንደማሰጥሽ ተናገሪ፣ ሁሉም ይስማሽ። ሰውየው አቁም ላይ ነው ይየ ካረለ ንገሪ ቶሎ ቶሎ በይ። እሺ አሁን ስሚ ስልካለሽ ስልካለሽ ስልካለሽ ወይ ይኸው የለኝም። ስልክ የለሽም? እና አሁን ይኸውልሽ፣ አሁን እኔ ምንድን ነው ያሉሽ? አሁን አሁን እነሱ መች ነው የሚያሳፍሩሽ? አይ ለዚህም ቀን አላሉኝም። እኔ ለዚህም ቀን አላሉ። ኦኬ። አሁን አንቺ ስክሪፕቶ አለሽ? ስክሪፕቶ ይኸውልሽ። አሁን አንቺ ከዛ ቤት መውጣት ትፈልጊ ያለሽ? እናስወጣሽ። አሁን መውጣት ትፈልጊ ያለሽ? በቃ እኛ አሁን ይኸውልሽ የሰውዬ ቁጥር አለን እንልክና ሰዎች መጥተው እንዲያወጡሽ እናደርጋለን አትፈልጊም እየጎዱሽ ነው እየመቱሽ ነው አደጋ ላይ ነሽ ምግብ እየበላሽ አይደለም ምንም ደስተኛ አይደለሁም ኦኬ አሁን እኔ ምን አደርጋለሁ አሁን መጥተው ሰው እንዲያወጡሽ ያደርጋሉ የፓስፖርት ቁጥርሽን በላት ቁጥር ሙሉ ስምሽ ማን ነው ወገኘው ኦኬ ወጋየሁ፣ በቃ ስምሽ ትክክል ነው። የፓስፖርት ቁጥርሽን ታውቂዋለሽ? ሰውዬው አይሰጥም አይሰጥም አይሰጥም። ይ ቁሚ እያለኝ ነው። አው ቁሚ እያለሽ ነው። ኦኬ አሁን እናንተ ዝም በሉ፣ እኔ አናግረዋለሁ። ሰውዬው የምልህ ማለት ነው፣ ጫና ሌላ ጉዳይ ውስጥ እንዳልገባ ምንም አትገቢ። አብሸሪ አይዞሽ አይዞሽ፣ ምንም አትገቢም። እንሻላ፣ ቤተሰቦችሽ ጋር እስከምትገቢ ድረስ እኔ ከጎንሽ ነኝ። አብሽሪ፣ እሺ እህቴ፣ አይዞሽ። ቪዲዮች ደርሶኛል፣ ሰው ሁሉ አዝነዋል። አብሽሪ፣ ከጎንሽ ነን። ኦኬ፣ እኔ የአክስቴ ልጅ ናት ብየዋለው። የአክስቴ ልጅ ነው በይ ከጠየቀሽ፣ የአክስቴ ልጅ ነው በዩ

እዳን መጥቷል። ይቅርታ አድርጉልኝ። ሌላችሁ አይደለም የመጣሁት። ይቅርታ አታድርጉልኝ ጥንቅር ማለት ትችላላችሁ። እኔ ነፍሳችሁን አትበድሉ፣ ራሳችሁን አትግዱ፣ ገንዘባችሁን ያዙ፣ ሰው አትመኑ። ከአላህ ውጭ ከአላህ ውጭ ሰው አትመኑ። እድሜ ልካችሁ የሰራችሁበትን ሽንት ቤት አጥራችሁ ያመጣችሁትን ላባችሁ ጠብ አድርጋችሁ መውለድ እያማራችሁ፣ ሀላል የሆነ ትዳር እያማራችሁ፣ ከቤተሰብ ጋር ፏ ማለት እያማራችሁ ግን እናንተ ደግሞ ለመለወጥ ሽንት ቤት ለማስተዋቸው ያገኛችሁትን ገንዘብ የምታወጡበትን መንገድ ለይታችሁ እወቁ። የደከመ የተራበ የተጠማ አቅም የሌለው ስጡ። ግን የማንም ቲክቶከር አሽቃባጭ ጊፍተር አትሁኑ። የሀብታም አለቅዳቂ አትሁኑ። መርዳት ከቻላችሁ አቅሙ ካላችሁ ለሰዎች ምስኪን የሆኑት ሰዎችን የተራቡ የተጠሙ ሰዎችን አስታዋሽ የሌላችሁን ሰዎችን ስጡ። ጉሩብ ላይ ደግሞ አለሁ አለው እኔ ነኝ ምናምን ይችላል የስንት ወር ደሞዝ ነው ይቻለው፣ እንድ ድድ ድድ ደሞዝ አልወረደልኝም ምናምን ከምትሉ ቤተሰቦቻችሁ ከቤተሰብ ነው የሚጀምረው። ባይ ዘይ የምትሰጡት ነገር ሁሉ ከቤተሰብ ነው የሚጀምረው። በአባቶች እናቶች ሁሉ ነገር ተሟልቶላቸዋል ወይ? አንቺ እዚህ ጋር ማንም አከሌ ኮ ይሄን አልሰጠች አከሌ ኮ ይሄን አልነየተች እንዲልሽ፣ ሸርች የአንድ ወር ደመወዝ ነው እየቻለሁ የሁለት ወር ደመወዝ ነው እየቻለሁ ከማለትሽ ቤተሰቦች ምን የተሟላ ነገር አላቸው? ኦኬ፣ ከቤተሰብሽ ደግሞ ካለፍ አክስት፣ ያክስት ልጅ፣ ያክስትሽ ቤተሰቦች፣ አያቶችሽ አይተሻል ወይ? ጠይቀሽስ ታውቂያለሽ ወይ? ቤተሰብ ደውለሽላቸው ታውቂያለሽ? የቅርብ ቤተሰቦችሽ ተቸግረው በድህነት እየማቀቁ የሚበሉት ሰዎች የሚጠጡ ስጋ እንኳን በአመት የሚበሉ ቤተሰቦች አክስት፣ ዘመዶችሽ እንደው እኮ ከቤተሰብ ካለፋችሁ ነው ያልኳቸው፣ ጠይቃችሁ ታውቃላችሁ። ጉሩብ ላይስ አለው እኔ አንድ ወር ደመወዝ ነግቻለው። ለራስሽ እኮ ሽንት ቤት እያጠብሽ ነው እዚህ ጋር፣ ከራስ በላይ ንፋስ። እዚህ ጋር ራስሽን ማቋቋም ከቻልሽ በኋላ ነው ሌሎችን የሀብታም አሽቃባጭ የቲክቶከር አሽቃባጭ የምትሆኚው ማለት ነው። አንቺ ግን ለራስሽ ተርፎሻል። ለራስሽ የሚያ

የኔን ቪዲዮ የማይመቻችሁ ከሆነ ስክሮል አድርጋችሁ የሚጠቅማችሁ ቦታ ላይ ሄዳችሁ መከታተል ትችላላችሁ። ቅጣ አልግልኝ ብዬ የምለምነው ነብሴ በዚህ ደረጃ ነብሴ፣ ራሴ ለምን የማይጠቅመኝ ቦታ ላይ ሄጄ ስላደከምኩት እንቅልፍ መተኛት እያለብኝ ግን የማይጠቅመኝን ቪዲዮ ሄጄ እያየው እራሴን ስላሰቃየሁት

ሰዎች ላይ እነሱን በመጠበቅ እነሱን ኦንላይን በማል በመጠበቅ ተውት። ስለ ስለጨረስኩት ጊዜ ብቻ ራሴን ይቅርታ ጠይቀዋለሁ። ማንንም ይቅርታ አልጠይቅም ከጌታ ውጭ ምክንያቱም ማንንም